ሁላችሁንም ሰላም ብያለሁ፣ በያላችሁበት ሰላማችሁ በዚህ በሌሌ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮውን ሲጀምሩ በላይክ ጀምሩ። ሁልጊዜም ለምታበረታቱ ይከልብ አመሰግናለሁ። ዛሬ ፍቅር፣ ፈቲ እና ፉአድ ብሩክ ሆነው በአንድ ላይ ቪዲዮ ሰርቷል። ከመጀመሪያ እስከ መጨረሻው ድረስ የዛሬ ቪዲዮ በጣም ፈታ የሚያደርግ ድራማ ነው የሰሩት። መጀመሪያ ላይም ተናግራለች ፍቅር ሰሞኑን በጣም ደስተኛ እንደሆነች ተናግራለች። ምንም ነገር አጌታ ሳይሆን ግን ዝም ብሎ ደስ እያለኝ ነው ብላለች ማለት ነው። ሁልጊዜም ደስ ይበልሽ፣ ሁልጊዜም ሳቂ። በነገራችን ላይ አንቺ ደስ ብሎሽ እንዲሁም ደግሞ ፈታ ብለሽ ቪዲዮ በሰራሽ ቁጥር ተመልካች ወይም ደግሞ የአንቺ ኦዲየንሶች ሁልጊዜም ይደሰታሉ ማለት ነው አንቺ ከፍቶሽ ሲያዩ ያን ያክል ደስተኛ አይሆኑም። አንቺ ግን ፈታ ብለሽ የምሰሪያቸው ቪዲዮ ጋር ልዩነት አለው። ዛሬ ራሱ ኮሜንታተሮች በሳቂ ሞጅ የተሞላ ነው። ይህ ማለት ያንቺ ፈታ ማለት እነሱንም ያስደስታቸዋል ማለት ነው። እና ሁልጊዜም ፈታ በይ ደስ ይበልሽ፣ እንዲሁም ደግሞ ፉአድ ሰሞኑን እየመጣ አንዳንድ ነገሮች እንደተናገራት ተናግራለች ማለት ነው። የተናገራት ደግሞ ሰዎች ይጎዱሻል፣ ራስሽን ጠብቂ እያለኝ ነው ብላለች። እና ይህ ማለት ስለሚያከብርሽ፣ ስለሚወድሽ ወይም ደግሞ ያንቺን መከፋት ስለማይፈልግ ነው። በተደጋጋሚ ይህንን አይነት ቃላቶች የሚነግርሽ ማለት ነው። እና አይዞሽ፣ ይህ ነገር ደግሞ የምፈልጊውን ቃላቶች መያዝ የማፈልጊውን ቃላቶች ደግሞ ወደ ጎን መተው ትችያለሽ። ስለዚህ ይህን ነገር ብዙ አትከፊበት ማለት ነው እና ብሩክ ደግሞ አዲስ ቻናል ትናንትና ከፍታለታለች እና እንደጠበቀችው እንዳልሆነ ተናግራለች። ሀያኬ ይገባል፣ ሀያኬ አስገቡልኝ ብላ ነበረ ትናንትና ቪዲዮ በሰራ ቁጥር ሁልጊዜ ሰብስክራይቡ እየጨመረ ይሄዳል። በአንድ ቪዲዮ ግን ይህን ያክል ሰብስክራይብ በጠበቅሽው ነገር ላይገኝ ይችላል ማለት ነው እና በተደጋጋሚ ቪዲዮ በሰራ ቁጥር ራሱ ሰቡ እየጨመረ ይሄድለታል ማለት ነው እና አይዞች በቅርቡ ደግሞ ከአንቺ ካሰብሽው ወይም ደግሞ ከተመኘሽው በላይ ሀምሳ ኬ ሊገባ ይችላል እና ደግሞ ፉአድም ሸር እንዳደረገለት ተናግራለች ማለት ነው። በነገራችን ላይ እናንተ ጋር በጣም ደስ የሚለው እና ከሌላው ለየት የሚያደርገው ምንድን ነው? አዲስ ሰው ቻናል ትከፍታላችሁ። ከዛ በኋላ እርስ በራሳችሁ የምትደጋገፉት የምትበረታቱት ነገር የአንደኛችሁ እድገት ለአንደኛችሁ ያስደስታችኋል። እዚህ ጋር የምትሰሩት የምታስተላልፉት መልዕክት የሆነ ተጨቃጭቃችሁ ወይም ደግሞ የሆነ በቁጣ ሊሆን ይችላል። ይህ እንግዲህ የእያንዳንዳችሁ እየተሰጣችሁ ትወና ሊሆን ስለሚችል እንጂ በውስጣችሁ የእናንተ ጋር ጸብ ኖሮ አይሆንም ማለት ነው ራሳችሁ ተደጋግፋችሁ እድገትን በጋራ ስለምትመኙ ወይም ደግሞ ስለምትፈልጉ ነው። ብቻ በጣም ደስ ይላል። ዛሬ ብሩክ እንግዲህ ፕሮግራም እንዳለና እንዲሁም ደግሞ ፏ ብለሽ ጠብቅኝ ብሎኛል ብላለች ማለት ነው። ያው እምር ብሎባታል ሁልጊዜም እንዳማረባት ናት፣ ያለምንም ሜካፕ ፏ ያለና በነገራችን ላይ ፍቅር ማለት ነው እና ከዛ እሱ ከመጣ በኋላ ደግሞ እሱም ሱፍ ለብሶ ነው የመጣው ፕሮሞሽን የምትሰራ ወይም ደግሞ ፕሮግራም ያለን የምመስለው ጽሁፍ አለባበስህ እያለችው ነበረ። እሱም የሆነ ያንቺ ደስታ የሚያስደስታቸው ሰዎች ጋር ነው የምንሄደው፣ ስለዚህ ዓይንሽን ተሸፈኒ ብሎ ዓይኗን ሸፍኗት ይዟት ሲሄድ ግን ፉአድና ፈትያ መኪና አጠገብ ሆኖ አበባ ይዘው ነው የጠበቋት ማለት ነውና ልክ እሷ ዓይኗን ስትገለጥ ፉአድ ደግሞ ያደረገው እዛ ጋር አክቶ በጣም ነበር የሚያስቀው ማለት ነው። አስባችሁታል። እሷን ሰርፕራይዝ ሊያደርጉ እነሱ ደግሞ በፈትያና ፉአድ እንደዛ ሆነው ሲጠብቁ ብሩክ ራሱ በጣም እየሳቀ ነበረ ማለት ነው። እና ያሳቀኝ እኔ ራሱ ፓርቱ የዛ ልክ ፉአድ ሲደነግጥ፣ እንዲሁም ደግሞ ፍቅርም አዲስ ነገር ሲሆንባት በደንብ ተተውኗል እዛ ጋ ማለት ነው። እና ብሩክ በጣም አስቆታል እንዲሁም ደግሞ ለምን የእሷ ደስታ ያስደስታችሁ የለ እያላችሁ ነበረ አንቺ ፈቲ ያኮ መልካም ሰው ነሽ እያለን ነበረ ፈቲን እንዲሁም ደግሞ ፉአድን ተስማምተናል ደህና ነን ብልህ የለ ስለዚህ የፍቅር ደስታ ሊያስደስትህ ይገባል ብሎ እየነገረው ነበረ ፉአድ ግን እንዴት ነው በዚህ ልክ አልጠብቅም እንደዚህ እንደምታደርጉ ይበቃል ድራማችሁ ብሎ በጣም ተበሳጭቷል ማለት ነውና ከዛ በኋላ ፍቅር ምን እየተካሄደ ነው ግራ ገባኝ እያለችው ይህ መኪና እዚህ መኪና ውስጥ ግቢ ብሎ ልክ መኪናውን ከፍቶ እሷ ወደ ጋቤ እና ስትገባ ፍቅር ፉአድ ደግሞ ተከትሎ እየሄደ ነበረ ማለት ነው። ከዛ በኋላ አንተም ጋቤና ትገባ ቆጭትል ሲለው በጣም ነው የተበሳጭ ፉአድ ማለት ነው እና በእርግጥ እናንተ ምናልባት እያደረጋችሁ ሊሆን ይችላል፣ ግን በእውነተኛ ታሪክ ላይ ይህ ነገር ቢኖር የእውነትንስ ፉአድ ሊናደድ ይችላል። ምክንያቱም ፍቅርን በጣም ስለሚወዳትና ስለሚያከብራት ነገሮች እሱን ለማናደድ ወይም ደግሞ ለማስቀናት የሚሆነው ነገር ሁሉ ፉአድን ሊያናድደው ይችላል ማለት ነው እና በእርግጥ ያው ድራማ እስከሆነ ድረስ ምንም ማድረግ አይቻልም። እነሱ ደግሞ ምን ጠብቀው ነበር? ምክንያቱም አበባ ይዘው የሆነ ቦታ መኪና አጠገብ ጠብቁኝ ብሎ ብሩክ ሲነግራችሁ ፈትያ የሆነ ፕሮግራም አለ እንደዚህ አበባ ይዛችሁ ኖቶሎ ወይም ደግሞ እዚህ ቦታ ሲቀጥራችሁ ምንጠብቃችሁ ነበረ? ብሩክ የሆነ ፕሮግራም ኖሮት እዛ ፕሮግራም እናንተ አብራችሁ ልትሄዱ መስሏችሁ ነበረ፣ ወይስ ደግሞ እዛ እንደዚህ ሆናችሁ የተቀጣጠራችሁበት ቦታ ማለት ነው። እና ብቻ ያው ፈታ ያደርጋል። ፈትያም ደግሞ ልክ ፍቅር ወደ መኪና ውስጥ ስገባ እሷኮ ሁልጊዜ ይሄ ነገር የተለመደ ነው። ባለፈምትታ ሄደችው መኪና ያለው ሰው ጋር እና አሁንም መኪና ስላለው ነው ብላለች ማለት ነው። በነገራችን ላይ ይሄ ቁሳ የሆነ ነገር ነው፣ ምንም ማድረግ አይቻልም። ባለፈ ራሱ ፉአድን እያለችው ነበረ። ምናልባት እሷ የተወችና የሄደችው እሱ ሀብታም ስለሆነ ነው እሱ መኪና ስላለው ነው እያለች ነበረ ለፉአድ ስትነግረ የነበረው ማለት ነው እና ፍቅር ማንም ሰው መኪና ስላለው ወይም ደግሞ የሆነ ነገር ስላለው አይደለም የምትሄደው ማለት ነው እና ፍቅርን ለማስደሰት ከሆነ ያደረከው ብሩክ፣ ይህው አልተደሰተችም ብላ ስትነግረው፣ ምንድን ያላት አንቺ ፍቅር ነሽ ወይ በእሷ ቦታ ሆነሽ የምታወሪው ብሏታል። ይህ ማለት ፍቅር ትደሰት ይክፋት፣ ምንም የምታውቀው ነገር የለም ማለት ነው። ፈትያ ፈትያ የምትሰራቸው ወይም ደግሞ የምትናገራቸው ንግግሮች ሁልጊዜ የሆነ አናዳጅ የሆነ ነገር ነው የምትናገረው፣ ኃይለ ቃል አለበት እና ምንም ማድረግ አይቻልም። ምናልባት የተሰጣት ትወና ሊሆን ይችላል። ግን እኔ ፈታ ነው የምለው ማለት ነው። ምክንያቱም የሆነ ሰው ሌላ ነው የሚያስበው፣ እሷ የምትናገረው ሌላ ነው እና ስለዚህ ፍቅር በመኪና ወይም ደግሞ በቁሳዊ ነገር ምንም ነገር ትመካለይ ብዬ አላስብም። ለሁሉ ነገር ደግሞ ልታይ ልታይም አትልም። ያን ያክል አይደለች። ምረጋ ብላ ነው ነገሮችን የምታስተካክለው ማለት ነውና ፉአድም ደግሞ ምንም ማድረግ አይቻልም አትናደድ ተረጋጋ ያሽ ደስታል ብሎ ሊሆን ይችላል። ብሩክ እንግዲህ የፍቅር ደስታ ያሽ ደስታል ብሎ እሷ ስትደሰት ወይም ደግሞ እሷ ሰርፕራይዝ ስትደረግ አንተም ከምትወዳቸው ሰዎች ጋር አንዱ ትሆናለህ ብሎ አስቦ ሊሆን ይችላል። ወይም ደግሞ አንተ ተናደ ወይም ደግሞ ቀንተ ወደ ፍቅር እንድትመለስ ሊሆን ስለሚችል እሰብበት ያሰበበት ፈትያ ግን ዛሬ ፍቅር በጣም ስለተናደደች፣ ምክንያቱም ይህን ቃል በተደጋጋሚም ስላለችው ሊሆን ይችላል እና ከመኪና ውስጡ ወጥታ ያው ቀለል ያለች ጥፊ ሰታታለኝ። ግን መግባባት ካልቻላችሁ ምንም ማድረግ አይቻልም። ፈትያ ቻየ ማለት ነው፣ ምክንያቱም ቃላቶች ትንስጠጠር ያሉ ስለሆነ፣ ፍቅር ደግሞ በጣም ትግስቷ ስላለቀና የዛሬው ቀለል አድርጋ የፍቅር ጥፊ ነው የሰጠችሽ ተቀብለሽዋል በነገራችን ላይ ያን ያክል ጉዳት የሚያደርስ አይደለም ፈትያ አይደለም እንደዚችን ጥፊ ተገይቶ ቀርቶ እንዲሁ ራሱ ትናገራለች ትናገራታለች ማለት ነው ፍቅር እና ስለዚህ ጉዳት ስላልደረሰባት ነው ቀለል አድርጋ ቀልድሽን አቁም እያለችው ማለት ነውና ያው ይህ የዛሬው ለማስታወሻ ያክል ነው እና ምንም አድረግ አይቻልም ደግሞም የስራው ባህሪ ነው አይዞች ፈትያ ቻዩ ፉአድም ተረጋጋ ለማስቀናት ብሎ ሊሆን ይችላል ብሩክ አንተም ደግሞ እንግዲህ ሀሳብን ታስተካክላለህ ማለት ነው። የዛሬ ቪዲዮዋችን ይህንን ይመስላል። በሌላ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ። ሰላም ለሀገራችን ኢትዮጵያ ይብዛ። ወዳችኋለሁ። ባይ ባይ።